ማምር እን ሄርሚላን የማይደረግ ነገር ነው ያደረጋት። ካሜራ ይዘ ካሜራ ይዘ እንደዚህ ታወራለህ እንዴ? መናገር የፈለከው ምን ነገር ምፈልገው ምንድነው? ከፈረንጁ ጋር ሆነ ለሱም ቢሆን በግልጽ ተናገር ነው። እኔ ትልቅ እርምጃ ከምወስድ ነው እኔ

ነግረናል ነግረናታል። መምረጥ ያለበት አብርሃም እንጂ እኛ አይደለንም። የሰው ልጅ አጥፍተን መጥፋት የለብንም። ሰላም ሰላም፣ የተከበራችሁና የተቀደሳችሁ የእኛ ውድ ቤተሰቦች እንደምን አላችሁልን? ደህና ናችሁ ወይ? እኛ አለን ይመስገነው። እንዴት ናችሁ? ሁሉም በእያላችሁበት ሰላም ናችሁ ትይበልልን እንግዲህ እና ጤናችሁ ጤንነታችሁ እንደተጠበቀ ነው። እና ዛሬ ጓደኛዬ በጣም በጣም አስከፍቶኛል፣ ለሌላ አስከፍቶኛል። ማያደርግ ነገር እያደረገ እዛ ሄዶ ከምር ሄርሜላን ማይደረግ ነገር ነው ያደረጋት። በዚህ ተናድጃለውና ትንሽ ራሴ ማሙኛል። እና ሄርሜላን ክፉኛ ጎተዋታል፣ ከፈረንጁ ጋር ሆኖ በጣም ተተባብረው እንትን ብለዋታል። ከፈረንጁ ጋም ከእንደ እኔ አሁን እነ ፈረንጁ አይመቹኝም ነበር፣ ግን እሱም ከነሱ ጋር ተቀላቅሎ በጣም ማይሆን ነገር ነው እየሰራ ያለው። ለምን ከፈረንጁ ጋር እንዴት ተመሳጥሮ ሄርሚላን ይመቷታል? ለምንድን ነው የሚመቷት? እህት የላቸውም እንዴ? እንዴት ያደርጋሉ? በቃ ሆና አብርሃም እሺ ብሎ የተቀበለ ነገር ነው። እንዴት እንደዚህ ያደርጋሉ? እኔ አልወደድኩትም ይሄን አይነት ነገር እና ብቻ እኔ እንጃ። እስኪ እየመጣ ይሁን አላቅም፣ ይመጣል ማይሆን ነገር ነው ያደረጉት። ሄርሜላን እንዴት ከሄርሜላን እንደዚህ ያደርጓታል? ሄርሜላን በጣም ክፉኛ ተጎታለች እና እኔ በጣም አዝኛለሁ። ሄርሜላን ሊጎዱብኝ አልፈልግም። በቃ እንደ እህትነት እንዲጎዱብኝ አልፈልግም። ከዚህ በላይ ሄርሜላም ተጎታለች። ሄርሜላ በጣም ነው የተጎዳችው። እውነት አክም ቤት ክፉኛ ነው የተጠየቀችው። አብርሃም ከአብርሃም ጋር ሳዋራ እኔ አብርሃም ሲነግረኝ እንዴት ጓደኛ እንዲያደርጋልና አለኝ። በእርግጥ አብርሃምም እሱም ጓደኛችን ነውና፣ እንዴት እንደዚህ ያደርጋሉ ነው ያለው። እውነት ነው። እንደዚህ አይደረግም ሲጀመር። እውነት አንተም ቪዲዮ ጓደኛም ቪዲዮም ሊያየው ይችላል አላውቅም። እና አብርሃምም ሊያየው እናንተ ሰብስክራይብ ሼር ካረጋችሁት እርግጥ ነው ይታያል፣ ይታያል እርግጠኛ ነኝ። እና ተጠንቀቅ ብያለሁ። አሁን ስላልመጣ ነው ተጠንቀቅ። ምናልባት ላይመጣ ይችላል። ለዛ ነው ተጠንቀቅ የምለው። ጓደኛ፣ የራስ ተጠንቀቅ። ከፈረንጁ ጋር ሆነ የማይደረግ ድርጊት ነው ያደረግ ያለው ምክንያቱም እኔ እንጃ። እኔ ክፉኛ ክፉኛ ተናድጃለሁ። አሁን ራሴ ያሞኛል ምንም ማድረግ አልችልምና፣ አብርሃም አብርሃም ደውሎ ነግሮኛል። ጓደኛን አስጠንቅቆ ብሎኛል። እንዴት ሄርሜላን እንደዚህ ያደርጋሉ? ሄርሜላ ማለት እኮ በቃ ሄደች በቃ በፍቅር ነው ያዘችው በቃ ወደደችዋ። እንዴት እንደዚህ ያደርጋሉ? ይሄ ምቀኝነት ነው በጣም የወንድ ምቀኝነት ነገር ነው። እኔ እንጃ ሌላ በእርግጥ ሄርሜላን ወይ ልትጠሏትም ልትወዷትም ትችላላችሁ እኔ አብርሃምን በጣም ነው ምወደው። በአብርሃም ምክንያት ይሄንን ያደርጋሉ ብዬ አላሰብኩም ነበር እና ብቻ እኔ እንጃ ምክንያቱንም ባላቅም። እና ቤተሰቦች፣ እናንተም ሼር ሰብስክራይብ እያረጋችሁ ማስጠንቀቂያ ስጧቸው። ኤርሜላ እንድትነካ አልፈልግም። ምክንያቱም እኔ ኤርሜላን በጣም ነው ምወዳት። አብርሃምን በጣም ነው ምወዳቸው እና ጓደኛ በተረፈ በጣም ነው ምወደው። ግን ይሄን የማይደረግ ድርጊት አድርገው ከፈረንጁ ጋር ሆኖ እኔ በጣም ነው የተናደድኩት፣ ከምር አሁን ይምጣ ማይምጣም የሚመለከተኝ ነገር አይደለም። ግን በጣም ሲሪየስ ሆኜ መናገር የምፈልገው ነገር የማይደረግ ድርጊት አድርገዋል። እውነት እኔ አሁን እንዲ በተናደድኩ ራሴ እያመመኝ ነው። ቤተሰቦች እውነት እና ይህን ቪዲዮ ቢመጣም ባይመጣም ሊያዩ ይችላል። ጓደኛዬ አብርሃምም ሊያዩ ይችላል። እና ቤተሰቦች ሼር ሰብስክራይብ እያረጋችሁ ሙሉ ተናገሩ፣ ንገሯቸው፣ ከምር አሳውቋቸው። እኔ ይሄ ነገር ሄርሚላ እንደተጎዳችብኝ ንገሯቸው። ሄርሜላ በጣም ነው የምወዳት። ለምን መሰላችሁ? እህት አለች እና እነሱም እህት አላቸው። ግን ይሄ የማይደረግ ድርጊት ነው ያደረጉት፣ እና ይምጡም አይምጡም አሁን እየመሸ ስለሆነ እኔ የተናገሬ አቆማለሁ። የሚመጡበት ሰዓት በርግጥ ያው እየመጡ ነው። እና ቤተሰቦች ከምሬ ነው ምላችሁ፣ ሼር ሰብስክራይብ እያረጋችሁ ንገሯቸው። እኔ ሄርሜላ በጣም ነው የምወዳት እና የማይደረግ ድርጊት ያደረጉት። እግዚአብሔር እንዴት እንዴት ይመቷታል። እሱስ እዛ ባይኖርም በእርግጥ ፈረንጁን የላከው እሱ ነው። እሱ ልኮ፣ እሱ ደግሞ እነሱ ጋር መግባትም አይፈልግም። መታየት ስላልፈለገ ነው ፈረንጁን ያስልኮ እሷን ሊያስመታት የቻለው። ለምን እንደዚህ ያደርጋል? እንደ እንዴ የሚደረግ ነገር አይደለም። እሱ አሁን ይህ የሚያደርግበት ሰዓት አይደለም። ከምር እኔ እንጃ። እኔ ተገቢ ነው ብያል አልጠብቅም። እናንተስ ምን ትላላችሁ? ኮሜንት ላይ ያሳውቁን። ከምር ነገር ተናገሩ። በቃ ኮሜንት ላይ ንገሩኝ። ለኔም ቢሆን ለሱም ቢሆን ተናገሩ። ልክ ይሁን አይሁንም እኔ አላቅም። ልክ ነው ብዬ አላስብም። በርግጥ የሷንም ነገር አላጣራውም። እሷም ጥሩ ነሽ ልል አልችልም። እህቴ መጥፎ ሆና ጓደኞቼን ልጠላ አልፈልግም። እነሱ እሷም ጥሩ ሆና ጓደኞቼን ልጠላ አልፈልግም። ስለዚህ የሷንም ኬስ አጣራለው። በዚህ ምክንያት እኔ ይሄ ነገር ላቆም አልችልም። ከገዛ ጓደኛዬ ልጣላ እችላለሁ የሷን ነገር እስከማጣራ ድረስ። እኔ እንጃ ይሄ ተገቢ ነው ብዬ። እናንተስ ምን ትላላችሁ? እዛ ስር ላይ አሳውቁኝ። ከምሬ ነው እምላችሁ አሳውቁኝ። ሼር፣ ሰብስክራይብ እያደረጋችሁ አሳውቁኝ። ቤተሰብ ሁኑኝ፣ ንገሩኝ፣ ወይ ይበሉኝ። ከምር ንገሩኝ። በቃ እኔ እፈልጋለሁ። ይሄ ነገር ራሴን አሞኝ እንደዚህ በሚዲያ ላይ መጥቼ እውነት ወንድም ያለውና እህት ያለው እንደዚህ ይጨክናል ብዬ አላስብም። እኔ ሲሪየስ ነው የማወራው። ይሄ ነገር ሳወራ ሲሪየስ እያመመኝም ይሁን ሲሪየስ ነው የማወራው። ለዛ ስለሆነ በእባካችሁ በተቻላችሁ መጠር ሼር አድርጉት። በተቻላችሁ መጠር ሰብስክራይብ አድርጉ። ቤተሰብ ሁኑ ተቀላቀሉን። እውነት እህት ወንድም ካላችሁ እናትም አባትም ካላችሁ ከምሬ ነው የምላችሁ። እኔ ግዴታ እነሱ ጋር መሄድ የለብኝም እናንተ ትበቁኛላችሁ። በቃ የምታየው አራት ሺህም አምስት ሺህም ሁኑ ሶስት ሺህም ሁኑ ከምሬ ነው የምታየው ትበቁኛላችሁ። ስለዚህ የሚመጡበት የሚመጡበት ሰዓት ስለማላቀው ያው እየመጡ ስለሆነ ደውለውልናል እየመጡ ነው። ስለዚህ ቤተሰቦች የሚመጡበትን ሰዓት የሚሉትን እንስማና እንደ ሁኔታው እስከዛ፣ ያው እና ቤተሰቦች ያው እየመጡ ነው። እንግዲህ እስኪ ደሙ ጨው በአይኑም በጨው አሽቶ ነው የመጣው። ሲያስ ፈገግ ብሏል። ከምር እውነት ፈገግ ብሏል። ጨዋሽ ተመምጣት ጀመርክ አንተ። አይነን በጨዋ አድርገህ መጣ ማለት ምንድን ነው? ምን ማድረግ ምንድን ነው? አሁን እኔ ከሰው ጋር መምጣት ነው። አንተ ጓደኛሽ ነበር ብቻ ብትመጣ አወራህ ነበር። አሁን እንዳወራ ትፈልጋለህ? አሁን አንተ ንጹህ ሆነህ መምጣት ነው። ባንተ ቤት እኮ ስለም እና ቤተሰቦች ደግሞ ካሜራ ይዘህ ካሜራ ይዘህ እንደዚህ ታወራለህ እንዴ መናገር የፈለግከውን እራስህ አታውቅም። ቶ አንተ ምን እያደረግከው ነገር ምንድን ነው ያደረጋቸዋል? ከፈረንጁ ጋር ሆናችሁ ምንም አያስቅም። ሲሪየስ ነው ያወራሁት። አሁን ከእሱ ጋር ሆነ እኔ መጥፎ ነገር እንድታወራኝ አልፈልግም። እንዴ ከእሱ ጋር ያው ነው፣ በቃ በኋላ መስማቱ። እና ቤተሰቦች ያደረገውን ነገር አይታችኋል በግልጽ፣ እና የማይደረግ ነገር አድርጎ አሁን ቶ ካሜራው እንዳይቆም ማውራት የምፈልገው ኤርሚላን ምንድን ነው ያደረጋችኋት? ከፈረንጁ ጋር ሆነ፣ ምንም አልሸፍንህ። ለሱም ቢሆን በግልጽ ተናገር። ምንድን ነው ያደረጋችሁት? ማቱ አይቀርም። አሁን በመኪናችሁ መታችሁ፣ በመኪና ሄደህ ነዋ፣ ከፈረንጁ ጋር እንደምታደርጉት። አዎ፣ አዎ ኤርሚላን ነው። እና ቤተሰቦች አሁን እንደ ጥሩ ነገር አታወራው። ይሄ አሁን ይሄ ጥሩ ነው ብለ ነው? እሺ አብራም፣ ይሄ አልሰማም እና ከአብርሃም ጋር ልትጣጣለኝ ነው ምፈልገው። ለምን ነው ምጣለው? ለምን አንተ ከፈረንጁ ጋር ሆነ፣ ይሄን ለምን ታደርጋለ? ለምን ታደርጋለ? ሲጀመር አብርሃም ራሱ አውቋል። ይሄ ነገር እኔን ፈረንጁ ቢኒም እንዳደረገው አብርሃም አውቋል? ለምን ታደርጋለ? አንተ ምን ቤት ነህ? ምን ቤት ነህ? ከፈረንጁ ጋር ሆናችሁ እንዴት ሄርሚላን ላይ ትመጣለህ? አንተ እና ቤተሰቦች ከምሬን ነው ምላችሁ እውነት እኔ አሁን ትልቅ እርምጃ ከምወስድ እስከምወስድ ነው እኔ ይሄን የምጠብቀው፣ ትልቅ እርምጃ አብርሃምም። እንደዛ እያላችሁ አትዛቱ፣ ውሰዱ ሄርሚላም ሕግ ቦታ እሄዳለሁ ምናምን እንደዚህ አትበል። በእናትህ እኔ እንድትጨቃጨቀኝ አልፈልግም። በጣም ነው መውዳት አንተ ነው ወንድሜ፣ ብትሆን እንዲህ ታደርጋለህ ብዬ አላሰብም። እኔ እንደዚህ ታደርጋለህ ብዬ አላሰብኩም። ይገባላ እንደዚህ ታደርጋለህ ብዬ አላሰብኩም አንተ እኮ እሺ፣ ምን አድርግ ነው የምትለኝ? ይሄ ሄርሚላ ለምንድን ነው ያስመታችኋት? እሺ፣ ለምንድን ነው ይሄን ይደረጋል ወይ? እሷ ፈረንጁን እንደዛ ክፍ ዝቅ አድርጋ ስትዝብ ምንም አልታየም። በቃ ከዚ በዚህ ሁለት ቀን ከአብርሃም ጥሩ ሙድ ላይ ስላሉ ነው እንጂ አንተ ነው ለዚህ ቃል ሴትነቷ እንትን ብላ ነው እንጂ ማሳፈር። ለካ ይኸውልህ፣ አንተ ሄርሚላን ደግፈህ እኔን እየወቀስከ ነው። አሁን እኔን እየወቀስከ ነው። ሰውየው፣ ስማኝ፣ ስማኝ፣ ራሴን አሞኛል። ልትጨቃጨቀኝ አይደለም የመጣው። ማይደረግ ነገር አድርገህ ደግሞ አሁን ፊት ለፊት የቆመ ደግሞ እንትን አትበለኝ። ከአብርሃም ጋር እንድታጣላኝ አልፈለኩም። ግን አንተ ተገቢ ነው ብለህ ካሰብና፣ አንተ ከአብርሃም ጋር አለ መጣላት እኔን ከኔ ጋር መጣላት አለብህ። ልክ ነው። አብርሃም ራሱ በሰፊው ይመክራታል፣ ይመልሳታል። አብርሃምን የዋ እንደሆነ ታውቃለህ። በካሜራ ፊት ነው። እኔ አንተ፣ ሶስታችንም ሆነን ሄርሚላ ከአብርሃም ህይወት እንድትወጣ ስንቴ ነው የነገርናት?

ይዘኸው እንደመጣኸው ይዘኸው ሂድ። ሌላ ምንም ነገር አልፈልግም። አንተም ከነፈረንጁ ገደል መግባት ትችላለህ። ሌላ ግሳ ስማ፣ ዞር በል ከፊቴ። ችግር ነገር የለም ነገር